ሰላም ጤና ይስጥልኝ ተመልካቾቻችን፣ ይህ ቁምነገራም የተሰኘው የዩቲዩብ ዝግጅታችን ነው። ለዛሬ አሳፍ ኃይሉ የፍቅር እዳ በሚል ርዕስ ስር ያሰፈረውን እንደሚከተለው እናቀርብላችኋለን። ሰለቃ ወግ። ይህ የማወራችሁ የኢትዮ ቻይና ወዳጅነት ወግ በእውነተኛ ትሪቶች ላይ የተመሰረተ የመደበኛ ጭዌ ነው፣ ግን ሐሳቡ ምናባዊ ነው። ልብ ወለድ በሉት ቪዲዮውን ያጋሩት ጉደኛ ዜጎች ፍቅር ስላሉት እኔም ቀጠልኩበት። ስለቃ የሚሰለቀው ከሰው አፍ ተለጥቆም አይደል? ልጅት ግራ ግብት ብሏታል። ልቅም ያለች የሀበሻ ቆንጆ ነች። ትከሻዋንና ጡቶቿን በትከሻዋ ከተዘናፈለ ጸጉሯ ጋር ጣል አድርጋ እጆቿንም እግሮቿንም አጣምራ ተቀምጣለች። አንጀት ርቋታል። ውሳኔ ከርቷታል። ግራ ሆኖባታል። እዳ ውስጥ ገብታለች። የፍቅር እዳ ወሰላ ሸምሻ ምስል አሸምሻ ወዶ ላይታ ወዶ ላይታ አ በል ከሚወራጨው ቻይናዊ አፍቃሪ በሲቃ የሚወጡ ቃላት ናቸው። አንጀት የራቀው ወጣት ነው። የሰው ሀገር ሰው ቀልጠፈ ካለ እንቅስቃሴውና ከሲታ ሰውነቱ እና አጠር ካለ ቁመቱ ጋር የደቡባዊ ቻይና ሰው ሳይሆን አይቀርም። የጓንዶንግ የሃይናን ወይም የጓንግዢ ሰው የሲችዋን ወይ የሆንግ ኮንግም ይሆናል። ምን ይታወቃል? በአዲስ አበባ አንዱ መንደር ዳር ነው፣ አሳዛኝ ትርኢት። አፍቃሪው የቻይና ወጣት ባበሻይቱ ቆንጆ ዙሪያ እያንዣበበ ጭንቅላቱን ከብረት ጋር ያጋጫል። ጩኸቱን ሰምቶ የከበባቸውን ሰው ጥሶ እየተንደረደረ ሄዶ ባጠገባቸው ሊያልፍ በሚንቀሳቀስ ቶዮታ ክሩዘር መኪና ፊት ራሱን ከተተ። ቻይናዊው አሳዘነኝ። ቆስቱ ተቃጥሏል። ቃላት አጥሮታል። ለአንቺ ብዬ ሁሉን ትቼ የሚለውን የጥላውን ገሰሰ ዜማ እያዘመ ይሆናል። ከሃይናን አዲስ አበባ የገባው ምን ገጠመው? ምን ብላ ይሆን ቻይናዊ ብላይ ክሩዘር ብሎ ተንደርድሮ መኪናው ውስጥ ሲገባ የድምፃዊው አበባ ደሳለኝ ባላብሬሽ ዘጌት እድሜን በሙሉ ስፈልግሽ ኖሬ ጊዜው ደረሰና አገኘሁሽ ዛሬ እያለ እንዳሞራ ክንፉን ዘርግቶ መኪና የምትነዳው ልጅ ቢት አስፋልቱ ላይ የተነጠፈ የቆየ ሙዚቃ ክሊፕ ሳልወድ ትዝ አለኝ። ያኔ አብሬሽ ዘጌትን ይሄ ወንድ አሰዳቢ እንዴት ግጭኝ ብሎ ሴት ስር ይነጠፋል? በገጨችው ምን ነበረበት? እያለ በንዴት የተንተከተከ ጓደኛ ገጥሞኝ ስለነበር የአንክሊፕ ባየሁት ቁጥር እንደሳቁ ነበር። አሁንስ ቻይናዊ ምን ነው? ምን ገጠመው? አሁን ግን መሳቅ አልቻልኩም። ፍቅር እዳ ነው። አያድርስ ነው አንዳንዱ ፍቅር። የአበሻ ሴቶች ግን ታድለው ድሮ ወደ ሱዳን በሚያዋስኑ ጠረፎች በየአቅጣጫ ወደ ሥራ አልፎ አልፎ ብቅል ነበረ። በረሃማ ናቸው ለእኛ እነዚህ አካባቢዎች። ለሱዳኖቹ ግን ገነት ማለት ነበሩ። እነሱ ጋ ሙቀቱ 57 ዲግሪ ሲደርስ ወደኛ ይመጣሉ። የኛ ግፋፊ ለ40 ዲግሪ ነው። መጥተው የሰላም አየር ተነፍሳሉ። እግረ መንገዳቸውን ግን ሱዳን እያሉ የቀረባቸውን አረቄ እንደ ጉድ ባህላ ሊጋጡታል እና ዳሌዋ ሰፋ ያለች አበሻለችበት የተባለ መስተንግዶና ሆቴል ቤት ዙሪያ ንግሥቷን ከበው እንደሚዞሩ ንቦች ከጠዋት እስከ ማታ ይኮለኮላሉ። ብዙ የሱዳን ድንጉላዎች አንዲት ያበሻን ሴት ከበው ከጠዋት እስከ ማታ ተጎልተው ሳያቸው እምባዬ ቅርቅር ይለኛል። እነሱ ምን ነው ምን መጣ? ሱዳን ሴት ጠፋ? አንዱን በሂደት የተግባባውትን የሱዳን ድንጉላ ጠየቅኩት። ሱዳን ሴት መቅረብ ክልክል ነው እንዴ? አይፈቀደላችሁም? ምን ሆናችሁ ነው እንዲህ የምትሆኑት? እየሳቀ ያልገባህ ነገር አለ አለኝ። ምንድን ነው እስቲ ልስማው አልኩት። አየ የእናንተ አበሻ ሴቶች የሚበሉት በርበሬ ነው ያበደ ቅመማ ቅመም ነው ሰናፈጭ ነው ቢጥሚጣ ነው ቃሪያ ቀጠለ እኔ ግን አላስጨረስኩትም እና የሚያቃጥል ነገር ስለበሉ ምን ይሁን ምን አገናኘው ከናንተ መኩልኩል ጋር ሳቀ በጣም ሚስጥሩ አልገባህም የአበሻ ሴት የተቀመመች ስለሆነች እንተኗ ልዩ ነው በጣም በጣም በጣም ጣፍጣል አንዴ የአበሻ ሴት ከቀምስክ በፍቅሯ ታቃጥለህ ነው የምትቀረው የሱዳን ሴቶች ግን አልጫ ናቸው ውሃ ውሃ ነው የሚለው እንትናቸው ብሎኝ ቁጭ አበስኩ ገበርኩ አሁን ይሄ ቻይናንስ ምን ነክቶት ምን አቅመ ሳው ይሆን የኔ እናት እኔ እንደዚህ ያለቀውስለት አቅሉን እኮ ያሳተችው ይሄ የጓንግ ግዢ ሰው ምድሪቱ ስንት መተት እንደዞረበት ሳያውቅ ከሰተት ብሎ ገብቶ ይሆን ግን የአቀዋወሱ ደረጃ ሲታይ የቀመሰ ነው ሰው የሆነ ነገርማ ሳይቀምስ እንዲያ አይወናጨፍም ምስኪን ቻይና ልጅትም ግን ግራ ግብት ብሏታል። ምን ታድርገው? ለራሷ ስንት ሐሳብ ያለባት ትሆናለች። ስንት ቀመር ሰርታ ይሆናል። በቋንቋ የማታስረዳው አንዳች ነገር ይዟትም ይሆናል ደግሞ። ክፉንም አይተፈለገች አትመስልም። ኧረ ያዙት ኧረ ያዙት ስትል ይሰማል። ቻይናዊ ወደ መኪናው ሲንደረደር ይዘው አመጡላት። ሊያረጋጋው የሚሞክር የአገሩ ልጅም አብሮት አለ። መኪናው ወሬውን ለማየት ስለቆመ ፍጥነቱ በርዷል። አልገጨውም፣ እንኳንም ተረፈ። ልጅቱ ከዚህ በላይ መከራ የምትቋቋም አይደለችም፣ አልቻለችም። በጓደኛው ኃይል ተደግፎ ወደ ልጅቷ ሲመለስ አሁንም ደጋግሞ እነዚያን የህል ቃላት ከቆሽቱና ከጣፊያው ውስጥ ሰክስቆ በሰሚ አልባው አየር ላይ ይበትናቸዋል። ወሰላ ሸምሻ፣ ወሰላ ሸምሻ፣ ወዱ ወላይታ፣ ወዱ ወላይታ ወንድ ልጅ አማጠ፣ ተጨመቀ። ወንድ ልጅ የሚይዝ የሚጨብጠውን አጣ። ወንድ ልጅ ስለ ሴት ልጅ ራሱን አሰቃየ። ሕማማት ነው፣ አያድርስ ነው። የሀበሻ እንትን አቃጣይ መሆኑ ዛሬ ነው የተገለጠለት። ይሄ ቻይና በሰላም ወደ ሀገሩ ይመለስ ይሆን ወይስ ምን ጉድ ሊፈጠር ይችላል? ልጅቱስ ማን ነች? ምንድን ነች? ምንድን ነው ጉዳዩ? ለገላገላ እየቸገረው ባህር አቋራጭ ፍቅር በርቅ ይገባደድ ይሆን? መልሱን በቀጣዩ ሰይፉ ሸው ላይ ይጠብቁ። ምዬ በሰናበት ከእውነታው ብዙ ርቅ ይሆን አፓራዚ ቻይና ግን ተቃጠለ እንዳቃጠለን ወሰላ ሸምሻ አንድዬ ሆነው እንግዲህ፣ ልጅትንም ያቀለለላት ነገሯን ስታሳዝን ዕዳ ገባች። ፍቅር ዕዳ ነው። ሰንደቋን ሰቀለች በልቤ አደባባይ፣ በእውነት ልመስክር በፍቅር ነች ገዳይ። ተማርክ ያለውን ሽንፈቴ ልቀበል፣ የቆንጆ ቆንጆ ቈንጆ ነሽ መበቴ ልበል የስሜቴ አቅሌ፣ የህይወቴ ፋና፣ ፍቅራችን ይለምልም ወደ እኔ ነይና፣ እድሜን በሙሉ አብሬ ዘጌት ሰላም ያውለን አቦ፣ ቺርስ ለፍቅር አሳፍ ኃይሉ።